አንቺ አሁን እኔ እነሱ ላስታርቃቸው ነው ብዬ ስልሽ አላመንሽኝም። አላመንኩም ነበር ግን፣ እኔ እውነቴን ነው እውነቴን ነው ለምንከማዩ ነገር እሱም ሰኢድም የነገረኝ ነገር አንቺ እንደምትረጅው ነው። እኔ እኔ መጀመሪያ ላይ ያሰብኩት አንቺ ከእሱ ከሱ መየጋ ብቻ እንደሆነሽ ነው። ከዛ በኋላ አይ መኪና እየሰጠችው እየዞረ መኪና ምናምን እሱ ጋር ሁነሽ እያወራሽ ላታስታርቂ ሲል በጣም ነበር የተሰማኝ እንዲያኩኝ እውነት እንደዛ ነው ለቂ? ይሄ ሁሉ ነገር በቃ ባንዴ ካይኔ ወረድሽብኝ። እውነቱን ነው የምነግርሽ፣ እንዳና ይትየኝ እኔ አንድ ቀን አግኝቼው አላውቅም። አሁን እኔ እና እሱ እሱ እሱ ቢያገኘኝ ምን ሊያርገኝ እንደሚችል አውቃለሁ፣ እና በጣም ተጠንቅቄ ነው አካሄዴን ሁሉ እንትን የምለው። እሺ፣ እና ማለት ይኸውልሽ እግር በራቀ ቁጥር ልብም ይርቃል ገባሽ አለ። እነሱ አሁን እንደዚህ እየተባለ ክፍተታቸው በጣም እየበዛ ነው እየሰፋ ነው። በጣም ብዙ ነገር ከሚገርምሽ እኔ አሁን አጠገቧ ነኝ ያለሁት ብዙ ነገር እንሰማለን። ብዙ ነገር እንደው ሆን ብለው ነው መተው የሚያወሯት። በአንዳንዴ ይሏታል ባለ ትዳር ናት። እኔ ኬት መቶ ወሬ እራሱ እንደሰማች እሷ ጋር እንደደረሰ አላቅም። እኔ አንዳንዴ ከዚያ ሀገር እራሱ እንድትወጣ ያደረኩት እንደዚህ አይነት ወሬ እንዳሰማ ነበረ። ገባሽ አሁን የእሷ ከልጆቿ ጋር መሰቃየቷ ሳያንሳ የበለጠ ደግሞ እነዚህ አይነት ወሬዎች እና የባሰ የሚያደማው ዳርና ይባላል ልጅቷ ተለቅ ያለችም እንት ናቸው። ሰላም ናቸው። ደህና ናቸው። እኔ እግዚአብሔር ይመስገን ደህና ነኝ። አሁን በመጓዝ ላይ ያለው ወደ የመን ሰና በሚል ላይ ነው ያለው። ያ የሱመያ እና የሰኢድ ሰምታችኋል። አሁን ደግሞ ልጅ ያለው እየተባለ ነው። እሱን ለማጣራት ብዙ ወደ የመን ሰና እየሄድኩ ነው። ለሰሉታቸው ሰላም ጤና ይስጥልን። የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናቸው፣ ደህና ናቸው። እኔ እግዚአብሔር ይመስገን ደህና ነኝ። አሁን ከአዲስ አበባ የመን ሰና ነው የሚገኘው። ገና የመን ሰና እንደመጣሁኝ ዳናይት ነው ያገኘኋት። ባለው ነገር ያው የምታውቁት ነገር ነው ሱመያና ሰይዴ ሊታረቁ ጥቂት እንደቀራቸው፣ አሁን ደግሞ ድጋሚ ልጅ የሚባል ነገር መጣ። እሱን ለማጣራት ነው ወደዚህ ወደ ሰና የመን የመጣሁት እ እሱንም እኔ እረዳሻለሁ። ዋናው እነሱ ይታረቁ እንጂ የሚታረቁበትን ነገር እንፈልግ እና ለማሳረቅ እንሞክር። ይሄ ነገር ካለ እኔም ከጎንሽ ነኝ፣ አጠገብሽ ነኝ፣ እረዳሻለሁ ብላይ ዳናይት ላናግራት ያው አጠገቤ ነው ያለችው። እስቲ ዳናይት ምን ትይኛለሽ? እንዴት ነሽ? ደህና ነኝ። ሰላም፣ እንዴት ናችሁ? ታውቁኛላችሁ አይደለም? መንቸስተንችን ቤት ሰዎች ታውቁኛል ብዬ አስባለሁ። ስሜ ዳናይት ይሳይ ይባላል። በእርግጥ መጀመሪያ እንደመጣች ተደዋውለን ተነጋግረናል። ከዚህ በፊትም ካያችሁት በኔ ቻንል ላይ ፕሮሚስ ሰጥቻት ነበረ እንደምረዳት፣ በትክክለኛ መንገድ እስከሆነ ድረስ ለጥሩ ለደግ ነገር እስከሆነ ድረስ ሁሌም ከጎና እንደመሆን ፕሮሚስ ሰጥቻት አለው። ግን በማይጣመም መንገድ ማለት ለማስታረቅ እስከሆነ እዚህ እንትኑ ማስታረቅ ከሆነ፣ አይ ሌላ ነገር ከሆነ ማጣላት ዩ ጥፋት እሷም ጋም እሱም ጋም አለ ብዬ እኔ ከማንም ጋር አልወግንም። ከመጀመሪያ እንደነገርኳችሁ ነው ለማስታረቅ ለደግ ነገር ግን ሁሌም እንተጋለን። የሚታረቁ ከሆነ የሚታረቁ አይነት ነገር ከሆነ የምትረጂ ከሆነ የእውነት በቅንነት የምታግዣቸው ከሆነ ሁሌም ከጎንሽ ነኝ። ሁሌም ሁሌም አይ አንቺ ከሠኢድን ትጠያለሽ ወይም አንቺ እንደዚህ ትያለሽ ብዬ ለአንቺ መጥፎ ሁኝም ልቀርብም አልችልምም አልፈልግምም። ሱመያም ጋር ነሽም ብዬ መጥፎ እንትን ልልሽም አልችልም እና በትክክለኛ መንገድ እስከሆነ ድረስ ችግር የለውም እህቴ ከጎንሽ ነኝ። በምታደረጊው ነገር በተለይ በተለይ ለሱመያ ኢትዮጵያ ለመግባት ምክንያት መሆንሽን ሳውቅ በጣም የተደሰቱ ከመጠን በላይ የእውነት በጣም ያከበርሽ፣ ከነሀዋ ከነ ከሁሉም ከሁሉም በላይ እነሀዋ ምናም አጠገቧን ትን ይሏታል። ግን አንቺ ያደረግሽላት ነገር ማንም ማንም ከምን ያደረግላት በላይ ነው። እና በዚህ በጣም አደንቅሻለሁ። በጣም ጎበዝ ነሽ። በጣም በጣም በጣም እኔ መጀመሪያ ያስጨነቀኝ ጉዳይ ይሄ ነበረ። አደን ሁና እንዴት ነው እቺ ልጅ ከአደንም ወደዚህ ወደዛ ስትል በጣም ነበረ እንትን ያለኝና ለዛ ነው። እሺ አሁን ምን ልጠይቅኝ ነው የመጣሽ ምን እንድረዳሽ ወይስ በምን እንድተባበርሽ ነው የምትፈልጊው? አሁን ይኸውልሽ፣ ዳናይቴ እሷ ባለፈው ማለት ትልቅ ችግር ነው እያሳልፈች ያለችው ይገባኛል። በጣም አሳልፋለች እና በስንት መከራ ነው በስንት በስንት ነገር ወደ ሀገር እንድትገባ ያደረኩት። አገር ገብታ ደግሞ ያው ቤተሰብን ተቆጣት፣ ከቤተሰቦቿ ጋርም ተገናኘች። ከቤተሰብ ጋርም ሁነን አውራን ልጅ ያለው ሰው ተለያይቶ ማ አይለያይም፣ ተለያይቶ መቅረትም ደግሞ የለባትም እሷ ታጠፋለች፣ እሱ ያጠፋል። ይሄን ነገር አይደለም እኔ ልገባ የፈለኩት ግን እስከ ዛሬ ድረስ ኑሮ አሁን በስተመጨረሻ ነው ይሄ ነገር እንደዚህ እየበጠበጣቸው ያለው የራሳቸው አለመስማማት። በዛ ላይ እየተጎዱ ያሉት መሀል ላይ ልጆቹ ናቸው። የምታውቂው ነገር ነው። በእሱ ሀገር ላይ እንደዛ ሰቃይ ብዙ ነገር ስትሆን እሷን እንደ ሕፃ ልጅ ነው አባብያት፣ ወደዚህ ይዤ እሄዳለሁ ወይም እዚህ ሀገር ግቢ እዚህ ይሻልሻል እያልኩኝ ከዛ ካለችበት ቦታ ላይ እንድትወጣ አድርጌ እዛም አይሆንም ብላ በቃ በስተመጨረሻ ወደ ሀገር እንድትገባ አደረግኩኝ። አገርም ከገባች በኋላ ከቤተሰብ ጋር ተገናኘች። አሁን ጥሩ ላይ ነው ያለችው እና ቤተሰብም ተቆጣት እንዲታረቁ ተታርቀውም አብረው እንዲኖሩ ቤተሰብም እየጣረ ነው፣ እኔም እየጣርኩ ነው። ሌላም ሰው እንደዚህ ግን አሁን ደግሞ ጫፍ በቃ ሊታረቁ ሁሉ ነገር ካለቀ በኋላ ደግሞ አሁን ደግሞ ልጅ አለው ነው የሚባለው። አሁን እኔ ከኢትዮጵያ ትኬት ቆርጬ የመጣሁት የልጅቷን አሁን ወለድ አስወለዳት የተባለችዋ ልጅ አግኝተን ከዛም በኋላ ቢቻለን ቢቻለን ልጁ እንደኔን ብናስመረምር፣ አሁን እሷ በጣም ደግሞ አሁን በጣም የበለጠ ደግሞ እንደ አዲስ እየተናደደች ያለችው ልጅ ያለው ነገር ነው። እዛ ጋ የማናት አሁን ወደድኮ ያለችው ያቺ ያገባት የእሷም ነገር ጥፋት ነው። እሷም ደግሞ እንደዛ እንዳለ ሆኖ ደግሞ እንደገና ደግሞ የእሷም ነገር በቃ አሳመናት በዛም በዚህም ብለን እሷ ማመነች፣ በቃ ይሁን፣ ሁላችንም ተቆጣናት። አሁን ደግሞ ጫፍ ከደረሰ በኋላ ደግሞ ልጅ አለው ደግሞ የሚባል ነገር ሰማሁና ይህን ነገር ነው። እኔ እውነቴን ነው የምነግርሽ፣ እኔ የሚያሳዝኑ ልጆቹ ናቸው። እና እኔ በትክክልም በስነ ስርአትም በእውነተኛ ነገርም ማስታረቅ ነው የምፈልገው። አብረው ተታርቀው አብረው እንዲሆኑ ነው የምፈልገው። መጨረሻ ላይ የምናየው ነገር ነው። አብረው ተታርቀው ከዛም በኋላ ማን ምንድን ነው የሚፈልገው እውነት መታረቅን ነው ማስታረቅ ነው የሚፈልገው፣ ወይንስ ማጣለት ነው የሚፈልገው የሚለውን ነገር ሁላችንም እናያለን። ዛሬ ላይ ላይገባንም ሁላችንም እየገባን አይደለም። ገባሽ አይደለም? አንቺም አሁን እኔ እነሱ ላስታርቃቸው ነው ብዬ ስልሽ አላመንሽኝ። ግን እኔ እውነቴን ነው እውነቴ ነው ለምን ነገር እሱም ሰኢድ የነገረኝ ነገር አንቺ እንደምትረጅው ነው። እኔ እኔ መጀመሪያ ላይ ያሰብኩት አንቺ ከእሱ መየጋ ብቻ እንደሆነሽ ነው። ከዛ በኋላ አይ መኪና እየሰጠችው እየዞረ መኪና ምናምን እሱ ጋር ሁነሽ እያወራሽ ላታስታርቂ ሲል በጣም ነበር የተሰማኝ። እንዲያኩኝ እውነት እንደዛ ነው ለቂ፣ ይሄ ሁሉ ነገር በቃ በአንዴ ከዓይኔ ወረድሽብኝ። እውነቱ እኔ አንድ ቀን አግኝቼው አላቅም። አሁን እኔ እና እሱ እሱ ቢያገኘኝ ምን ሊያደርገኝ እንደሚችል አውቃለሁ። እና በጣም ተጠንቅቄ ነው አካሄዴን ሁሉ እንትንምለው አሁን አድርገን፣ እኔ ብቻ የማጣራውን ነገር አጣርቼ ከዛም በኋላ ዲኤንኤኑን ማስመርምረን እንደ ባይሆን ደስ ይለኛል። በቃ ካልሆነ የሚታረቁበት ነገር እንፈጥራለን። በቃ አሁን ይሄ ነገር ብቻ ነው አሁን የያዘን እነሱ አንድ ለመሆን እነሱ አብረው ተመልሰው ልጆቻቸውን በህብረት ሆኖ ለማሳደግ። አሁን ደግሞ የመጣብን ነገር ይሄ ነው። አላቅም፣ ግን እሱ ትናንትና አጠፋ። አጠፋ ደግሞ ዛሬም እያጠፋ ነው። ደግሞ ነገ ምን ሊያርግ እንደሚችል አላቅም። እኔ እሱን አላገኘውትም ፈጽሞ አላገኘውትም። ላገኘውም አልፈልግም። ባገኘውም እኔና እሱ በጣም በጣም በጣም በጣም በመጥፎ ነገር ነው የምንፈላለገው። ላገኘውም አልፈልግም እና እባክሽ ቢቻልሽ ቢቻልሽ አብረሽኝ ሆነሽ ስለእውነት ለልጆቹ ብለሽ ለህጻናቶቹ ለተወለዱት ህጻናት ብለሽ እርጅኝና ይሄን የልጁን ነገር እናጣራ። ምን አይነት ሴት እንደሆነችም አላወቅኩም እኔም ያው እኔ በብዛት እዚህ አልኖርም አይደለ ታውቂያለሽ ስለዚህ ይሁን የሆነ ነገር ሰምተሻል ይሁን ለማጣራትም እኮ ፍንጭ አስፈልገናል የት ነው የምትኖረው ምንድነው የምትመስለው አሁን ላይ እንዴት ነው የምትኖረው አግብታለች ወይ ወልዳለች ወይ ይሄን ይሄን ነገር መጀመሪያ ማጣራት አለብን ማለት እኔ አሁን እርግጥ ይሁንልሽ ይሄን ሁሉም ጠይቅሽ እንትልልሽ አይደለም ግን አግዝሻለሁ እረዳሻለሁ ግን ይሄን ከማረገ በፊት ደግሞ መጠንቀቅ አለብን መጠንቀቅ አለብን። አሁን ይኸውልሽ እኔ እግዚአብሔር ይመስገን፣ ወይም ከሰኢድ ጋርም ችግር የለብኝም፣ ከሱመያም ጋርም ችግር የለብኝም። ምንም እንትን የሚሉ የለም። እኔ ጋር ፈጠልሻለሁ፣ ፊት ለፊት። እውነቴን ነው እምልሽ አንቺ የምትይ ከሆነ ማለት ነው። ይሄ አይ ችግር አለ በእኔና በሱ የምትይ ከሆነ እኔ ፊት ለፊት እወጣልሻለሁ፣ ችግር የለውም። እስካሁንም እያረኩት የነበረው ይህን ነው። ካዋ ጋርም ብዙ ተዳርሰናል ምናምን፣ ግን እሷም ተረድታ ገብቷታል ማለት ነውና ምታውቂው ነገር ምንም አይነት ፍንጭ ካለ ለእኔ ያሳውቂኝ በቃ አሳውቅኝና አንድ ላይ ሁነን አባቴም አለ። ብዙ ሰው እዚህ ሀገር በጣም ብዙ ሰው ያውቃል። ብዙ አመቱ ነው። ኦልሞስት ሰላሳ አመት ነው እዚህ ሀገር ይኖረው እና ምንም አይነት ፍንጭ ካገኝሽ እሰየው፣ ካላገኝሽም አንድ ላይ እንትን እንላለን። እዚህ ሀገር ስንት ለመኖር አስበሻል? ስንት ለመቆየት አስበሻል? እኔ ይኸውልሽ ትንሽ ቀን ያለኝ ደርሶ መልስ ነው ትኬቴ። እሺ። እና ማለት ይኸውልሽ እግር በራቀ ቁጥር ልብም ይርቃል። ገባሻርለገባሽ አይደለ። እነሱ አሁን እንደዚህ እየተባለ ክፍተታቸው በጣም እየበዛ ነው፣ እየሰፋ ነው፣ እየሰፋ ነው። በጣም ብዙ ነገር ከሚገርምሽ እኔ አሁን አጠገቧ ነኝ ያለሁት። ብዙ ነገር እንሰማለን፣ ብዙ ነገር እንደው ሆን ብለው ነው መተው የሚያወሯት። በአንዳንዴ ይሏታል ባለ ትዳር ናት። እኔ ኬት መቶ ይሄ ወሬ እራሱ እንደሰማች እሷ ጋር እንደደረሰ አላውቅም። እኔ አንዳንዴ ከዚህ ሀገር እራሱ እንድትወጣ ያደረኩት እንደዚህ አይነት ወሬ እንዳሰማ ነበር። ገባሽ አሁን የእሷ ከልጆቿ ጋር መሰቃየቷ ሳያንሳት የበለጠ ደግሞ እነዚህ አይነት ወሬዎች እና የባሰ ሚያለት ባለትዳር ናት ይባላል። ልጅቷ ተለቅ ያለችም ሴት ናት ይባላል። አላውቅም ብቻ ምን አይነት ሴት እንደሆነች ለማየት ነው እኔ በቃ ጓጓው። በጣም እውነት ያረጋል። እኔ እንጃ እኔ የሚያደርግም አይመስለኝም ግን ይህ ወሬ ኬት መቶ ተወራ። አሁን እሷ ደግሞ በቃ ማመናቅ አልቻለችም። በቃ እንዴት ነው ትላንትና ይሄ ነገር ተፈጠረ? አሁንም ደግሞ ይሄ ነገር አይፈጠርም ብዬ አልልም። ይሄ ነገር ይጣራልኝ፣ ትክክልም ካልሆነ እኔ ትዳሬ ተዳሪ እንፈልጋለሁ ነው እያለች ያለችው። ይሄን ነገር ለማረጋገጥ ነው እኔ ከዛ ድረስ አሁን ትራንስፖርት ከፍዬ መጣሁት። እባክሽን በተቻለሽ መጠን እዚህ ሀገር የምቆይበት ጥቂት ቀናት ነው እና እርጂኝ ከጎን ሆንሽ ለልጆቹ ስንል አንድ የሚሆኑበትን ነገር ለማሳረቅ፣ እሱም አሁን እንደዛ አይመስለውም፣ ያው ታውቂያለሽ፣ አይመስለውም። እኔ ግን እያደረኩኝ ያለውት እኔና እግዚአብሔር ብቻ ነን የምናውቀው ከፈጣሪ ጋር እንደዛም እየሆነ ነው። ፈጣሪም እየረዳኝ ይሄን ሁሉ መንገድ አቋርጬ መጣሁ እና እባክሽን፣ የምናስታርቅበትን አብሮ ሊሆኑ የሚችሉበትን ነገር በእሷ በኩል ያሉትም እነ ሀዋ አንዳንድ ጓደኞቿ እስኪ እባክሽን አነጋግሪና ልጅቷን አውጣርተን ያለውን ነገር ለማሳረቅ እንሞክር፣ እናጣራና ነገሩን እሺ። እርግጠኛ እንደምትረጅኝ እርግጠኛ ነኝ። አይደለም አንቺ ከዛ እስከዚህ ድረስ ያህል ሁሉ ቦታ አቋርጠሽ መጥተሽ እኔ አኔ ይሄን ሁሉ መስዋዕት ከፍለሽ መተሽ እኔ እዚህ ሁኜ ለማር እንቢያረዳሽ የምልበት ምንም ምንም እንትን የለኝም። እና አታስቢ፣ ሁሌም ከጎንሽ ነኝ። በቅንነት እንሂድ ያለንን በቃ ለማስታረቅ፣ ሌላ ምንም ነገር ሳንጨምር ማለት ነው ለማስታረቅ ሆነ። አብረን አግዝሻለ ወረዳሻለ። እኔ ብቻ አይደለም ቤተሰቤ ሙሉ ከጎንሽ ነው። ምንም አትፍሪ፣ ምንም እንትን ሳትይ በሰላም መኖር ትችያለሽ። እንግዲህ ያለው ነገር ይሄ ነው። እስ እያለን በሂደት ደግሞ የምናየው ነገር ይሆናል። በጣም አመሰግናለሁ። እንግዲህ ውድ ቤተሰቦች ይህን ይመስላል። ያው እሷም እንደምትረዳኝ ቃል ገብታለኛለች። እግዚአብሔር ይሁነን። ሰላም ዋሉ።